መዝሙር 99። እግዚአብሔር ነገሰ፣ ሕዝቦች ይንቀጥቀጡ። በኪሩቤል ላይ በዙፋን ተቀምጧል፣ ምድር ትናወጥ። እግዚአብሔር በጽዮን ታላቅ ነው፣ ከሕዝቦችም ሁሉ በላይ ከፍ ከፍ ብሏል። ታላቁንና አስፈሪውን ስምህን ይወድሱ፣ እርሱ ቅዱስ ነው። ፍትሕን የምትወድ ኃያል ንጉሥ ሆይ አንተ ትክክለኝነትን መሠረት ፍትሕንና ቅንነትንም ለያዕቆብ አደረግህ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት በእግሩ መርገጫ ስገዱ፣ እርሱ ቅዱስ ነውና። ሙሴና አሮን ካህናቱ ከሆኑት መካከል ነበሩ። ሳሙኤልም ስሙን ከጠሩት መካከል አንዱ ነበረ። እነርሱ ወደ እግዚአብሔር ተጣሩ፣ እርሱም መለሰላቸው። ከደመና አምድ ውስጥ ተናገራቸው። እነርሱም ስርዓቱንና የሰጣቸውን ድንጋጌ ጠበቁ። እግዚአብሔር አምላካችን ሆይ አንተ መለስ መለስክላቸው። ጥፋታቸውን ብትበቀልም እንኳ አንተ ይቅር የምትላቸው አምላክ ነ አምላካችን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራውም ላይ ስገዱ፣ አምላካችን እግዚአብሔር ቅዱስ ነውና። አሜን። ከመዝሙር ዘጠና አንድ ጀምሮ ማለት ይቻላል፣ ዘጠና አንድም ይካተታል። የእግዚአብሔርን ልዕልና የእግዚአብሔርን ንግስና የሚያወሱ መዝሙራትን እያየን ያለ ነው። ስለዚህ ዛሬ ላይ ይሄ የንግስና መዝሙራት የሚባለውን ስብስብ ወደ መደምደሚያው ላይ ደርሰናል እና መደምደሚያው ላይ አሁንም እግዚአብሔር ነገሰ ብሎ የሚጀምር መዝሙር እናገኛለን። እግዚአብሔር ስለነገሰ አሁን ምላሽ የሚሰጥበት ጊዜ ነው ይለናል። እግዚአብሔር ነገሰ ብሎ ትይዩ መስመር ላይ ህዝቦች ይንቀጥቀጡ ይላል። ህዝቦች ይንቀጥቀጡ። እስከዛሬ ድረስ ያስተዋወቀን እግዚአብሔር ሲነግስ በምድር ላይ በባህር ላይ በጥልቅ ላይ በተራሮች ላይ በመላው ምድር በአጽናፈ ዓለም ላይ እግዚአብሔር ነግሷል ይላል እና የአጽናፈ ዓለሙን ምላሽ የባህሩን ምላሽ የምድርን ምላሽ ሲነግረን ቆይቷል። አሁን ደግሞ እግዚአብሔር ሲነግስ ህዝቦች ይንቀጠቀጣሉ ይላል። ለአንዴና ለመጨረሻ ጊዜ እግዚአብሔር በዙፋኑ ላይ ሲቀመጥ እውቅና ይሰጣሉ። አህዛብ፣ መንግስታት በእርሱ አገዛዝ ስር እኛ አንቀመጥም የሚሉ በሙሉ ምላሽ የሚሰጡበት ጊዜ ይመጣል ይላል። ከዛ ለዚህ ደግሞ አሁንም ትዕዩ መስመር ላይ በኪሩቤል ላይ በዙፋን ተቀምጧል፣ ምድር ትናወጥ ይላል እግዚአብሔር። የእግዚአብሔር መቀመጫ መጽሐፍ ቅዱሳችን ሲያስተዋውቅን በኪሩቤል እና በኪሩቤል መካከል አድርጎ ነው። ዘጸአት ላይ ለሙሴ የምህረት መቀመጫውን የቃል ኪዳን ታቦቱ ላይ ሲሰራ የተሰጠው መመሪያ ሁለት ኪሩቤል እርስ በርስ የሚታዩ ፊት ለፊት የሚታዩ ኪሩቤሎችን የምህረት መቀመጫው ላይ እንዲያደርግ ነግሮታል ለሙሴ። ኪሩቤልን ለመጀመሪያ ጊዜ የምናገኛቸው ዘፍጥረት ሶስት ላይ ነው አይደል? ዘፍጥረት ሶስት ላይ ውድቀት ሲመጣም የህይወት ዛፍ ጋ እንዳይደርሱ ምክንያቱም ከእውቀት ዛፍ ስለቀነጠሱ አዳምና ሔዋን በራሳችን እውቀት እኛ ለራሳችን እናውቃለን ብለው በራሳቸው መንገድ ስለሄዱ በፈቃዳቸው ስለሄዱ አሁን ከነ ኃጢአታቸው ጥሰው የእግዚአብሔርን ትእዛዝ ጥሰው ወደ ህይወት ዛፍ መድረስ ስለማይችሉ እግዚአብሔር በምረቱ የህይወት ዛፍ ጋር ኪሩቤልን ሲያቆም እናያለን። ኪሩቤል የህይወት ዛፍ እንዲጠብቁ እና ደግሞ እንደ እሳት የምትገለባበጥን ሰይፍን የህይወት ዛፍ ጋር ሲያስቀምጥ እግዚአብሔር እናያለን ማለት ነው። ስለዚህ የህይወት ዛፍ ማንን ይወክላል? እግዚአብሔርን ይወክላል አይደለ። ህያውነት ያለበትን ቦታ ስንነጋገር የእግዚአብሔር ሀልወት ነው፣ የእግዚአብሔር መገኘት የህይወት ዛፍ ህያውነት ያለበት ይባላል። ስለዚህ ኪሩቤል መጀመሪያ የምንተዋወቀው የህይወት ዛፍን ሲጠብቁ ነው። ምን እያሉን ነው? ኪሩቤል ዘው ተብሎ አይገባም። ይሄ እግዚአብሔር ንጉሥ ነው። ይሄ እግዚአብሔር ልዑል ነው። ይሄ እግዚአብሔር ቅዱስ ነው። እግዚአብሔር በሚለው ስታንዳርድ ያልኖረ ማንኛውም ሰው ዘው ብሎ አይገባም ብለው ነው የሚናገሩት። ስለዚህ ኪሩቤል ያሉበት ጋር እግዚአብሔር በዙፋን ይቀመጣል። ኪሩቤል ናቸው የሱን ዙፋን የሚጠብቁት ያቺ የምትገለባበጣ የእሳት ሰይፍም የእግዚአብሔርን ቃል የምትወክል ነች። የእግዚአብሔርን ኃይል የምትወክል ነች። ስለዚህ እግዚአብሔር እዛ ጋር ተቀምጧል ይላል። ይሄ በማይታየው ዓለም ያለ የእግዚአብሔር ዙፋን ነው። እኛ ዛሬ አናየውም ይህን ዓለም። ስለዚህ ከማይታየው ዓለም ወደሚታየው ዓለም ምሳሌ ስራ ይለዋል ሙሴን። ዙፋኔ ምን እንደሚመስል ምሳሌ ስራ፣ ህዝበ እስራኤሉ እዛ ዙፋኑ ጋር ሲደርስ የኪዳኑ ታቦት ጋር ሲደርስ ቅዱስ የሆነ ቦታ ጋር እየደረሰ እንደሆነ ያውቃል፣ አለው ሙሴን እና በደንብ። እግዚአብሔር በሁሉ ስፍራ አለ፣ ግን ደግሞ በጣም ኮንሰንትሬትድ በሆነ መልክ እዚህ የቃል ኪዳን ታቦት ላይ ደሞ አለ። የቃል ኪዳን ታቦቱ ጋር ዘው ተብሎ አይገባም። ኪሩቤሉ ያሉበት ጋር የእግዚአብሔርን ሀልወት የሚንከባከቡት መላእክት ያሉበት ጋር ዘው ተብሎ አይገባም እያለን ነው። ስለዚህ እግዚአብሔር በዙፋኑ ላይ በቅድስና ተቀምጧል፣ በንግስና ተቀምጧል። አሁን እውቅና የሚሰጡ የመጨረሻው አባላት፣ የፍጥረቱ አባላት አህዛብ ናቸው። በሱ አገዛዝ አንመራም ያሉ አህዛብ ተንቀጥቅጠው ለሱ ይሰግዳሉ ይለናል ተንቀጥቅጠው የመጨረሻ የመጨረሻ ንግስናውን እዛ ድረስ ያደርሰዋል። ስፋቱ እስከዚህ ድረስ ነው የእግዚአብሔር ወሰን፣ የአገዛዙ ወሰን እያለን አለ። ስለዚህ በዚህ ይጀምራል። ይሄ መዝሙር አንዱ የሚታወቀው አህዛብን ለመጠቅለል የእግዚአብሔር አጀንዳ ነው አይደለ? የእግዚአብሔር አላማ ነው። ለእስራኤል ብቻ አይደለም ድነት የመጣው። ድነት ሲመጣ እስራኤልን መርጦ ለእሷ ብቻ አይደለም ድነትን የሰጠው። እግዚአብሔር ሲመርጥ ለማዳም ብቻ አይደለም ይመርጠው። እግዚአብሔር ሲመርጥ ለአገልግሎት ነው የመረጠው ስለዚህ ድነቱ ለአህዛብ ሁሉ እንዲሆን ይፈልጋል። ይሄን ድነት ደግሞ ሚስዮኑን ይዛ ተልእኮውን ይዛ የምታገለግለው እስራኤል ነች። እስራኤል ለዚህ አገልግሎት ተመርጣለች። ጽዮን ከጽዮን የእግዚአብሔር ቃል ይወጣል የሚያድን የእግዚአብሔር ቃል ይወጣል። ህዝብ ሁሉ ይሄን ቃል ሰምቶ ወደ ጽዮን መምጣት አለበት። የእግዚአብሔር ሀሳብና አላማ ሁሉም ሰው ወደ ህይወት ዛፍ እንዲደርስ ነው። ሁሉም ሰው ከህይወት ዛፍ እንዲመገብ ነው የእግዚአብሔር አላማ። ስለዚህ አሁንም ይሄ ንጉስ እውቅና እንዲሰጡት ያደርጋል ህዝብ ሁሉ እውቅና ይሰጡታል በፈቃደኝነት እውቅና ያልሰጡት እየተንቀጠቀጡ እውቅና ይሰጡታል ይህን እግዚአብሔርን ይለናል ቁጥር ሁለት እግዚአብሔር በጽዮን ታላቅ ነው ከህዝቦችም ሁሉ በላይ ከፍ ከፍ ብሏል ይላል እግዚአብሔር እዚህ የሚነግስበት ከተማ አለ ጽዮን ነው ዳዊት በትንሹ ደብዘዝ ባለመልኩ መልኩ እግዚአብሔራዊን አገዛዝ አስተዋውቆናል። አሁን ደግሞ ለዘላለም የዳዊት ዘር የሚወጣው ንጉስ እግዚአብሔር የሆነ ንጉስ፣ የዳዊትም ዘር የሆነ ንጉስ ከጽዮን ይነግሳል። ከአሕዛብ ሁሉ በላይ ደግሞ ከፍ ከፍ ብሎ ልቆ ልዑል ሆኖ አይደል ልዕልናን ተጎናጽፎ ይታያል ይለናል። ይሄ መዝሙር ከጽዮን መዝሙራት አንድ ተብሎም ደግሞ ሊመደብ ይችላል። ዛሬ የንግስናን መዝሙር ስንደመድብ የጽዮን መዝሙራትን ልንጀምር ነው። ስለዚህ የጽዮን መዝሙራትን ለመጀመር እንደ መግቢያ እንደ መንኮብኮቢያ ያገለግላል። የጽዮን መዝሙራት የሚባሉት ሕዝቡ እርስ በርስ የሚበረታታበት ኑ ተነሱ ወደ ጽዮን እንሂድ የሚባባሉበት ነው። ኑ ወደ አምላካችን ከተማ እንውጣ፣ ኑ ወደ እግዚአብሔር ተራራ እንውጣ እግዚአብሔር አምላካችን እናምልክ፣ ንጉሳችን ጋር እንድረስ የሚሉበት መዝሙር ነው። እሱ ስብስብ ላይ ልንገባለን። ስለዚህ ይሄ ጥሩ መንደርደሪያ ይሆነናል። እግዚአብሔር በጽዮን ታላቅ ነው። በቃ ወስነናል። አሁን ጽዮን የምንሄደው አንድ ንጉስ ነው ያለን። ምድራዊ ንጉስ ሳይሆን ራሱ እግዚአብሔር የሚነግስበት ከተማ እንሄዳለን። እሱ ብቻውን ታላቅ ነው፣ ከህዝብ ሁሉ በላይ ከፍ ከፍ ብሏል እያለ ይነግረናል። ስለዚህ አህዛብ ይንቀጥቀጡ ይላል ቁጥር አንድ ላይ ቁጥር ሁለት ላይ ደግሞ ከህዝቦች ሁሉ በላይ ከፍ ከፍ ብሏል አህዛብ ሁሉ እውቅና ይሰጡታል ምድራዊ ንጉስ ሁሉ እውቅና ይሰጠዋል የአህዛብ መንግስታት ሁሉ ይሄን ንጉስ እውቅና ይሰጡታል ጌታዎች አሉ ግን የጌታዎች ጌታ ነው ብለው እሱን ያነግሱታል ነገስታቶች አሉ ግን እሱ የንጉስ ሁሉ ንጉስ ነው የነገስታት ንጉስ ነው ብለው ደግሞ እውቅና ይሰጡታል ከፍ ብሎ አለ ብለው ይናገራሉ ይላል። ቁጥር ሶስት ታላቁንና አስፈሪውን ስምህን ይወድሱ፣ እርሱ ቅዱስ ነው። እርሱ ቅዱስ ነው። ይሄ ስም አለ፣ ትልቅ የሆነ አስፈሪ የሆነ ስም አለ፣ ሊወደስ የሚገባው። እስከ ዛሬ ድረስም በዚህ ስም መዳን መጥቶልናል። በዚህ ስም ሊበሬሽን መጥቶልናል፣ መፈታት መጥቶልናል። በዚህ ስም መውጣት፣ ማምለጥ መጥቶልናል። ይሄ ስም ቅዱስ ነው ይለናል ይሄ ስም ኃያል ነው፣ ታላቅ ነው፣ አስፈሪ ነው ይለናል። ይህንን ስም ደግሞ አወድሱት እያለ ጥሪ ያቀርባል። አህዛብ መንግስታት የሚጠሯቸው ብዙ ስሞች አሉ፣ ብዙ አማልክቶች አሏቸው። እና ይሄ ስም አላስመለጣቸውም። የሚጠሯቸው አማልክት ስሞቻቸው በጣም በቃ ታናሽ ስም ነው። አይችልም፣ ሊያስመልጣቸው አይችልም፣ ሊያድናቸው አይችልም። በመጨረሻ እግዚአብሔር ሲነግስ አንድ ማምለጫ የሚሆነው ይሄ ስም ነው። የተለየ ስም የተቀደሰ ስም አለ። ለማምለጥም፣ ለመጠጊያም፣ ለመዳኛም ለመፈቻም የሚሆን አንድ ስም አለ። ስለዚህ ይህን የተለየውን ስም ቅዱስ ሆኖ ቁጭ ያለውን ስም ጥሩት ይለናል። ይሄ ነጋሲውን፣ ንጉሳችንን፣ ሊነግስ የተዘጋጀውን መጻኢውን ንጉሳችንን ይሄ ምዕራፍ በቅድስናው ሊያስተዋውቀን ይፈልጋል። ቁጥር አንድ ላይ በኪሩቤል መካከል ተቀምጧል በዙፋን ላይ ተቀምጧል ሲል ያቁታል ወዲያው፣ የቃል ኪዳኑ ታቦት ነው የሚመጣላቸው። ቃል ኪዳኑ ታቦት ጋር ዝም ብሎ አይገባም። ቅዱስ ነው ይሄ እግዚአብሔር ቅዱስ ነው። በኪሩቤል መካከል ያለው ያ የሕይወት ዛፍ የሚጠበቅ ነው። ምክንያቱም በቅድስና የሚታወቅ ነው። ሰው እዛ ቅድስና ሌቭል ጋር መድረስ አለበት እዛ ዙፋኑ ጋር ለመድረስ። ስለዚህ ዛሬ ለመጨረሻ ጊዜ የሚነግረን ይሄ ምዕራፍ ነጋሲው የእኛ አምላክ ቅዱስ ነው ቅዱስ ነው። ተራ አምላክ አይደለም፣ የተለየ አምላክ ነው። ይህን ቅድስናውን እውቅና እየሰጣችሁ ስገዱ፣ አወድሱት እያለ ጥሪ ያቀርባል። ቁጥር አራት ፍትህን የምትወድ ሀያል ንጉስ ሆይ አንተ ትክክለኝነትን መሰረት ፍትህንና ቅንነትንም ለያዕቆብ አደረክ። ሁለት ጊዜ ፍትህ ይላል አይደለም? ፍትህን ይወዳል ይሄ ንጉሳችን ፍትህንና ቅንነትን ደግሞ ያደርጋል። ይሄ ንጉሳችን እና ደግሞ ሀያል ንጉስ ነው። ሀያል ንጉስ ወይ አንተ ትክክለኝነትን መሰረት አለምን ሲመሰርት ጀምሮ በቅንነት በትክክለኝነት አዳምና ሔዋን እንዲያስተዳድሩት ነው፣ አይደለም ህዝቡ በቅንነት በትክክለኝነት እንዲተዳደር ነው። እግዚአብሔራዊውን አገዛዝ እንዲያሰፍኑ ይፈልጋል፣ በትክክል በእውነተኝነት ባልተጣመመ መንገድ የእግዚአብሔር መሰረት ይሄ ነው፣ ትክክለኝነት። እኛም እንደ ግለሰብ ከእሱ ጋር ሊኖረን የሚፈልገው ግንኙነት ትክክል የሆነ ነው። እሱን ነው ጽድቅ የምንለው አይደለም? ራይት ራይቸስነስ፣ ራይት የሆነ ግንኙነት፣ እሱን ነው ጽድቅ የሚለው እግዚአብሔር። ስለዚህ ከእግዚአብሔር ጋር በእውነተኝነት በብርሃን እየተመላለስን ትራንስፓረንት ህይወት እየኖርን እንድንገኝ ይፈልጋል። አገዛዙም ደግሞ ይሄንኑ የመሰለ ነው ይለናል። አጽናፈ ዓለሙን በዚህ ትክክለኝነት መምራት ይፈልጋል። እሱ መስርቶታል ትክክለኝነትን እና ወደፊት ሲነግስም ፐርፌክት የሆነ ትክክለኝነት ፍጹም የሆነ የተቃና ዓለም እንጠብቁ እያለን ነው። በፍጹም የተቃና ይሄ አንፌር የሚባል ነገር አይኖርም። በቃ እንደው እንደዚህ ሆ እንደዚህ ሆ የሚባል የለውም። ሰው በትክክለኝነት ህይወቱን ይመራል፣ እግዚአብሔርም በትክክለኝነት ያስተዳድረዋል። ይሄን የፈጠረውን ዓለም ይለናል። የፈጠረውን ዓለም አይተው ለራሱ ለራሱ አድርጎ አይተው እግዚአብሔር እቺን ዓለም ሲፈጥር መልካም ነው ብሏል። ዘፍጥረት አንድ ላይ መልካም ነው መልካም ነው ያለውን ቃሉን አያጥፎም። ወደ መልካምነት ይመልሰዋል። ይህን ዓለም ወደ ትክክለኝነት ይመልሰዋል። የተጣመመውን ሁሉ ያቃነዋል። ስለዚህ እግዚአብሔር ያደርገዋል ይላል። ፍትህንና ቅንነትን ለያዕቆብ አደረግህ። ትዚ ይላችኋል። በትንሹም ቢሆን እስራኤል ተለማምዳችሁታል። ቅንነቱን ትክክለኝነቱን አውቃችሁታል፣ ቀምሳችሁታል። ዳዊት ሲነግስ ደስ ብሏችኋል። ሰለሞን ሲነግስ የሰላም አለቃ አገኘን ብላችኋል። ጥሩ ንጉሶችን ስታገኙ እግዚአብሔራዊውን አገዛዝ ተለማምዳችሁታል። ለያዕቆብ ስላደረገ ይለናል። ያዕቆብ የሚለውን ስም ሲጠቀም የእስራኤልን የቀድሞውን ስም ነው አይደል የሚጠቀመው? ያዕቆብ በአጭበርባሪነት በደካማነት፣ በብዙ መንገዱ የሚታወቅ ነው። የራሱን ዛፍ በመቀንጠስ የሚታወቅ ነው። እግዚአብሔር ግን በመካከሉ ትክክለኛውን የሆነውን ምርጫ እንዲያደርግ አድርጓል። በመካከሉ ትንሽም ቢሆን ለደካማው ያዕቆብ አለማምዶታል። ትክክል የሚባለውን መንገድ፣ ቀና የሚባለውን መንገድ፣ የጠበበ ደጅ የሚባለውን አሳይቶታል። ይህንን ደግሞ በሰፊው ያደርገዋል አምላካችን ይላል። ቁጥር አምስት አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በእግሩ መርገጫ ስገዱ፣ እርሱ ቅዱስ ነውና። የእግዚአብሔር ቅድስና በዚህ ምዕራፍ ውስጥ ሁሌ ይመጣል፣ ይነሳል፣ ተደጋግሞ ይነሳል። እግዚአብሔር ቅዱስ ነው፣ የተለየ ነው። አይታችሁት የማታቁት አምላክ ነው። ብዙ አይነት አማልክት ቀምሳችሁ አይታችሁ ሊሆን ይችላል፣ ተለማምዳችሁ ሊሆን ይችላል። ይህን አምላክ ግን አታቁትም። እጅግ ልዩ ነው። የምትሰጡት ምላሽ ደግሞ ቶሎ መደፋትና መስገድ ነው። መላ ራሳችሁን መስጠት ነው። ይሄ አምላክ ትልቅነቱ፣ ቅድስናው ሲገባችሁ ቶሎ ራስን ዝቅ ማድረግ ነው የሚቀናችሁ ምላሽ። ይለናል አምላካችን እግዚአብሔርን ከፍ ከፍ አድርጉት። ቁጥር ሁለት ላይ ከሕዝቦች ሁሉ በላይ ከፍ ከፍ ብሏል ብሎናል። አሁንም ከፍ ከፍ አድርጉት፣ ይገባዋል ከፍ ማለት ይለናል በእግሩ መርገጫ ስገዱ ይለናል። የእግሩ መርገጫ ተብሎ የሚታወቀው ይሄ ምድር ነው። አይደለም ሰማይ የእግዚአብሔር ዙፋን ያለበት ነው። እዚህ ደግሞ ምድር ላይ እግሩን ነው የሚያስቀምጠው። በቂ አይደለም እያለን ነው። ምንም ስፔስ ለእግዚአብሔር በቂ አይደለም እዚህ በቃ እግሩን ካስቀመጠ ነው እንጂ እሱ ትልቅ ነው። እግዚአብሔር አምላካችን ትልቅ ነው ይለናል። የእግሩ መርገጫ የምትባለው ሌላዋ ኢየሩሳሌም ነች። ኢየሩሳሌም የእግሩ መርገጫ ትባላለች። የእግሩ መርገጫ የሚባለው አንዱ ደግሞ የቃል ኪዳኑ ታቦት ነው። የቃል ኪዳኑ ታቦት በሁለቱ ኪሩቤል መካከል የእግዚአብሔር ሃልዎት የሚቀመጥበት እሱም የእግሩ መርገጫ ይሉታል። አትደርሱበትም፣ እግዚአብሔር ላይ ነው። እንደው ትንሽ ሊፈቅድላችሁ የሚችለው እግሩ ጋ መታችሁ እንድትሰግዱ ነው። እሱ ከፍ ያለ ነው፣ እጅግ ልቆ ያለ ነው። ከሰው ልጆች ሁሉ በላይ ነው። ከአህዛብ ሁሉ በላይ ነው። ከነገስታት በላይ ነው። ከፍ አለ ብላችሁ ከምታስቡት ነገር በላይ ከፍ ብሏል። እሱ እጅግ ከፍ ያለ ነገር አስቡ፣ ከዛም በላይ ነው። ከፍ ካለው በላይ ከፍ ያለ ነው ይላል። ስለዚህ እርሱ ቅዱስ ነውና ብሎ ይህን ክፍል ይደመድማል። ቁጥር ስድስት ሙሴና አሮን ካህናቱ ከሆኑት መካከል ነበሩ፣ ሳሙኤልም ስሙን ከጠሩት መካከል አንዱ ነበረ። እነርሱ ወደ እግዚአብሔር ተጣሩ፣ እርሱም መለሰላቸው። የቀደሙት አገልጋዮቹ ስሙን ከሚጠሩት መካከል ነበሩ ይለናል። ስሙን እዚህ ክፍል ላይ ጠቅሶልናል አይደለም? ቁጥር ሶስት ላይ ስምህን ይወድሱ ታላቅና አስፈሪ ስም አለቅ ይህን ስምህን ይወድሱ አለን። አሁን ደግሞ ይህን ትልቅና አስፈሪውን ስም ከሚጠሩት መካከል ምሳሌ ሲጠቅስልን ሙሴ የመጀመሪያው ነቢይ አይደል? የመጀመሪያውን ነቢይ ሙሴ ነፃ አውጭውን ይጠቅስልናል። ሙሴ በስም ነው የሆነውን የሆነው ያደረገውን ያደረገው። ከዚያ ከሙሴ በኋላ የሙሴ ወንድም አሮን በክህነት ያገለገለ ካህናቱ ሁለቱም ካህናት ናቸው። ዘጸአት ላይ የሙሴንም የአሮንንም ክህነት ይነግረናል። ዘጸአት 19 ላይ ከዛ ደግሞ ሳሙኤልን። ሳሙኤል ደግሞ ሁለተኛ ነቢይ የሚባል ነው። እጅግ የተከበረ ነቢይ ነው አይደለ። እግዚአብሔርን ድምፅ ቃሉን ሰምቶ የሚናገረው ነገር አይወድቅም ነበር፣ አንደኛ ሳሙኤል ላይ። ስለዚህ ሳሙኤል፣ ሙሴ፣ አሮን እንደ ምሳሌ ያመጣልናል። እነዚህ ሰዎች ጥብቅ የሆነ ግንኙነት ነበራቸው። በተለይ ሙሴ ሰው ከወዳጁ ጋር እንደሚነጋገር ፊት ለፊት ከእግዚአብሔር ጋር ይነጋገር ነበር ይለናል። አሮን ደግሞ የእግዚአብሔርን ድምፅ ሰምቶ ቃሉን የሚናገር ካህን ነበረ። እንደገና ደግሞ የክህነቱን የማስተስሬውን ስራ ከነልጆቹ የሚሰራ ነበር አሮን የመጀመሪያው የካህናት ቤተሰብ ነበረ እዛው ዘጸአት 19 ላይ ሙሴን አሮንን ለይልኝ ሲለው እግዚአብሔር የሚገርማችሁ የእስራኤልንም ክህነት ተናግሯል እግዚአብሔር እስራኤል እንዳለ እንደ ህዝብ ካህን ነው ብሎታል እስራኤል ራሱ የመንግስት ካህን ነው እግዚአብሔር የሚያቋቁመውን መንግስት በካህናት ቁጥር ስድስት ላይ ነው እናንተ ለእኔ የመንግስት ካህናት የተቀደሰ ህዝብ ትሆናላችሁ ይህንን ቁጥር ጴጥሮስ በኋላ ለቤተ ክርስቲያን ይጠቀመዋል፣ ለእኛ ይጠቀመዋል አይደለም። እግዚአብሔር የሚያቋቁመው መንግስት ሰራተኞቹ፣ የመንግስት ሰራተኞቹ ካህናት ናቸው። ኤደን ውስጥም አዳምና ሔዋንን ሲያስቀምጣቸው አዳምና ሔዋን እኩል የክህነት ስራ እንዲሰሩ ነው ያስቀመጣቸው። ተንከባከቡ ይሄን ቤተ መቅደስ አላቸው። የአትክልት ስፍራ ነው አይደል? ቤተ መቅደሱ በኋላ ላይ ለሙሴ የቃል ኪዳኑን ታቦት የሚያድርበትና የመገናኛ ድንኳኑ ሲያሰናዱ ኤደንን የሚያስታውስ ብዙ አይነት እቃዎች እንዲኖሩበት አደረገ። የአትክልት ስፍራውን የሚያስታውስ ዛፎች፣ የበለስ ቅጠሎች፣ ያማሩ ያማሩ የቅጠልያ እቃዎች፣ የተቀደሱ የወርቅ እቃዎች የእግዚአብሔርን መኖሪያ ስፍራ ኤደንን የሚያስታውስ ነገር እንዲሰራ አደረገ። ምክንያቱም እግዚአብሔር የሚያቋቁመው መንግስት ኤደኒክ የሆነ መንግስት ነው። ኤደን ውስጥ አብሯቸው የሚመላለስበት እነሱ ደግሞ የሚንከባከቡበት የክህነትን ስራ የሚሰሩበት። ስለዚህ እግዚአብሔር መንግስት ከፖለቲካ አልፎ ከሃይማኖት አልፎ አጽናፈ ዓለሙን በሙሉ የሚገዛ መንግስት ነው። በካህናት ደግሞ የሚታገዝ መንግስት ነው። አብረውት ካህናት እንዲያገለግሉ የሚያደርግበት መንግስት ነው ይለናል። ለዛ ነው ምሳሌ የሚሰጣቸው። ካህንም መሪም የሆነ ይሰጣቸዋል። ሙሴን የመሰለ የፖለቲካም መሪ ነው፣ ካህንም ነው። ዳዊትንም ደግሞ ይሰጣቸዋል። አምልኮ መሪ ነው፣ ንጉሥም ነው። እንደገና ደግሞ ሌላ እዝራን፣ ነህሚያን ይሰጣቸዋል። በጣም አሪፍ ወታደሮች ናቸው፣ ደግሞ ክህነትን ደግሞ ይሰራሉ። ስለዚህ የእግዚአብሔር የፖለቲካዊ አስተዳደር ትክክለኝነት የሚሰፍነው እግዚአብሔርን በሚያገለግሉ ካህናት ነው። ካህናት ወሳኝ ናቸው ለእግዚአብሔር መንግስት። እናንተ የንጉስ ካህናት ናችሁ ሲለን ቀላል ታይትል አይደለም እየሰጠን ያለው፣ የክህነትን ስራ እየሰራ ንጉሱን እናገለግለዋለን ማለት ነው። ለርስቱ የተለየ ህዝብ ነን፣ እሱ የሚወርሰን ህዝብ ነን ይላል ጴጥሮስ። ይህንን ክፍል ወስዶ ስለዚህ ዘጸአት 19 ለሙሴና ለአሮን ብቻ አይደለም። ሙሴና አሮን በትንሹ ምሳሌ ናቸው እንጂ ዓለምን ሁሉ መጠቅለል የሚፈልገው በዚህ ምሳሌ ነው። አሮኒክ በሆነ ምሳሌ አሮንን የመሳሰሉ የአሮንን ልጆች የመሳሰሉ ካህናትን ይፈልጋል። የተቀደሱ፣ የተለዩ፣ እሱን ብቻ የሚሉ፣ ቅድስናውን የሚያገለግሉ፣ የቅድስና ስፍራው የሚንከባከቡ እሱ የሚመላለስበትን ስፍራ በቃ ስራዬ ብለው የእሱን ስፍራ የሚንከባከቡ ሳሙኤልም ስሙን ከጠሩት መካከል አንዱ ነበረ። ሳሙኤልም የእግዚአብሔር ወዳጅ ነው አይደል። እግዚአብሔር ከታናሽነቱ ጀምሮ በድምጽ ይናገረው ነበረ። እነሆኝ ብሎ ሳሙኤል ወደ ምድራዊ አለቃ ሊሄድ ሲል፣ አይ የጠራክ ሰማያዊ አለቃ ነው አለው ኤሊም። ስለዚህ ሳሙኤልም ይህንን ንግስናውን፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ታላቅነት ከልጅነቱ ጀምሮ የሚያውቅ ነው በስሙ ማስተዳደር የሚባለውን ሳሙኤል የሚያውቃል። ኃያል የሆነውን ስሙን የእግዚአብሔርን ስም ያውቃል። እነርሱ ወደ እግዚአብሔር ተጣሩ። ወደ እግዚአብሔር የሚጣሩት ይህን ስሙን ስለሚያውቁት፣ ኃያልነቱን ስለሚያውቁ፣ አዳኝ መሆኑን ስለሚያውቁ ይህን ስሙን ተጠቅመው ወደ እግዚአብሔር ጮሁ፣ ወደ እግዚአብሔር ተጣሩ። እርሱስ እርሱ መለሰላቸው። ይህን ስም ጠርቶ የሚያፍር የለም። ይህን ስም ጠርቶ ምላሽ ሳያገኝ የሚቀር የለም። እናንተም ከዚህ ወገን ናችሁ ይለናል ይሄ መዝሙር። አሁን በውዴታ ይህን ንጉስ በላያችሁ ላይ ከሾማችሁ እናንተም የሙሴ የሙሴ ስልጣን የአሮንን ስልጣን የሳሙኤልን ስልጣን መለማመድ ትችላላችሁ። እነሱ ምሳሌ ናቸው እንጂ በቃ ፐርፌክት ስለሆኑ አይደለም። ምሳሌ ናቸው ይለናል። ቁጥር ሰባት ለሙሴ የገጠመውን ነገር ይነግረናል። ከደመና አምድ ውስጥ ተናገራቸው። እነርሱም ስርዓቱንና የሰጣቸውን ድንጋጌ ጠበቁ ይለናል። ከደመና አምድ ውስጥ ነው የተናገራቸው ይለናል። ዘጸአት ሰላሳ ሶስት አይደለ? ዘጸአት ሰላሳ ሶስት ላይ የእግዚአብሔር ክብር እንደ ደመና ወደ ድንኳኑ ይወርድ ነበር ይለናል። ቁጥር ዘጠኝ ላይ ሙሴ ወደ ድንኳኑ ገብቶ እግዚአብሔር ከሙሴ ጋር እየተነጋገረ ሳለ የደመናው አምድ ወርዶ በመግቢያው ላይ ይቆም ነበር ይለናል። ከብዙ ክፍሎች ውስጥ አንዱ ነው ይሄ የእግዚአብሔር ሀልወት፣ አንዱ መገኛው የሚያስታውቀው የደመናው አምድ ሲመጣ ነው። በሚታይ መልኩ እግዚአብሔር ይናገራቸው ነበረ። ስሙን ሲጠሩት እግዚአብሔር አቤት ብሎ ይመጣ ነበር ይላል። ከዛ እግዚአብሔር ሲናገር ይላል የመጀመሪያ የሚያደርገው ቃሉን ይሰጣል። ስርዓቱን ይሰጣል። ድንጋጌውን ይሰጣል። ቶራውን ይሰጣል። በዚህ ደመና ውስጥ መኖር መቀጠል፣ በዚህ ልምላሜ ውስጥ መኖር መቀጠል የሚፈልግ ይህን ስርዓት ይህን ድንጋጌ ይህን ቶራ ይጠብቃል። ቃሉን ነው የሚሰጠው እግዚአብሔር ይላል። ማንኛውም ነቢይ ቃሉን ነው የሚሰብከው። ሙሴም ቃሉን ነው የሰበከው። አሮንም ቃሉን ነው እንዴት እንደሚተገብሩት ያስተማረው። ሳሙኤልም በቃሉ መሰረት ወደ ቀጭኗ መንገድ እንዲገቡ ነው የታገለው። ስለዚህ እግዚአብሔር ሲናገር መጀመሪያ ስርዓቱን፣ ድንጋጌውን፣ ቶራውን ትዕዛዛቱን ይሰጠናል ይላል። እነሱም ጠበቁ ሲሰጣቸው ጠበቁም። ታማኝ አገልጋዮች ሆኖ በዘመናቸው አልፈዋል። እነዚህ ሶስቱ ይለናል። እግዚአብሔር አምላካችን ሆይ አንተ መለስህላቸው፣ ይደግመዋል። ቁጥር ስድስት ሌላለን አይደለ? ወደ እግዚአብሔር ተጣሩ እርሱም መለሰላቸው አይደል? አሁን ደግሞ እግዚአብሔር አምላካችን ሆይ አንተ መለስክላቸው ጥፋታቸውን ብትበቀልም እንኳ፣ ማለትም እነዚህ ሰዎች የሚያስተዳድሩት ህዝብ ነበር። እነዚህ ሰዎችም ያጠፉት ጥፋት ነበረ። ቢቀጣቸውም እንኳ እርሱ ይቅር የሚላቸው አምላክ ነው ይላል። ቀጥቶ የሚመልሳቸው ነው እንጂ በጥላቸው አውጥቶ የሚጥል አምላክ አይደለም። እግዚአብሔር ይቅር ባይ ነው ይላል። ስለዚህ ወደ ቀናችቱ መንገድ፣ ወደ ስርዓቱ፣ ወደ ድንጋጌው እየቀጣ ይመልሳል። ይሄ አምላክ፣ ይሄ ንጉስ፣ ታማኝ ንጉስ ነው ለቃሉ ይላል። ሲደመድም አምላካችንን እግዚአብሔርን ከፍ ከፍ አድርጉት በቅዱስ ተራራውም ላይ ስገዱ አምላካችን እግዚአብሔር ቅዱስ ነውና ይላል የእኛ እግዚአብሔር ከፍ ከፍ ያደርጉት አህዛብ ተሰብስበዋል እውቅና ይሰጣሉ ቁጥር ሁለት ላይ እንደገና ደግሞ ቁጥር አምስት ላይ አምላካችንን እግዚአብሔርን ከፍ ከፍ አድርጉ በእግሩ መርገጫ ስገዱ ብሎናል አሁንም ሲደመድም አምላካችን እግዚአብሔርን ከፍ ከፍ አድርጉት ብሎ ይደመድማል ከፍ ያለ ነው ስለዚህ ስገዱለት እሱ እጅግ የላቀ ነው ስለዚህ መታችሁ መላ እናንተነታችሁን በፊቱ አፍስሱለት ለሱ ተሰጡ አሁኑኑ የምትሰጡት ምላሽ ነው ሄላ አሁን የምትሰጡት የእግዚአብሔር ቅድስና ሲገባችሁ መላ እናንተነታችሁን እናንተም ትቀድሳላችሁ እናንተም ትለዩለታላችሁ የተሰጠ ህይወት ትኖራላችሁ ይለናል እንደ ሙሴ የተሰጠ እንደ አሮን የተሰጠ እንደ ሳሙኤል የተሰጠ ህይወትን ትኖራላችሁ ቅዱስ የሚለው ብዙ ሌላ ትርጉም የለውም። አይደለም መለየት ማለት ነው። በቃ እግዚአብሔር ልዩ ነው ካልን የተለየ ነው ካልን እሱም የተለየ ነገር ይጠብቃል ማለት ነው። የተለየ ህይወትን ይጠብቃል። እሱ ከፍ ያለ ነው፣ የላቀ ነው ካልን ከፍ ያለ ህይወትን ይጠብቃል። የላቀ ህይወትን ይጠብቃል። ስለዚህ እርሱ እግር ጋ ደርሰን ለመስገድ መላኛነታችንን ለመስጠት ይሄ ጥሪ እያቀረበ ይጨርሳል።